ጽናት ይላቸዋል እንግዲህ፣ ጽናትና ኪራን ያላስማማቸው ነገር ምንድን ነው? ኪራሙና ጽናት እንግዲህ እየተስማሙ አይደለም። ምሩና ደግሞ አሁን በጣም ደስ ብሎናል ማለት ነው። የራሳቸው ህይወት እየኖሩ ነው ማለት ነው። ጽናትም ደግሞ እንግዲህ ገፍተዋለች። ኪራን እየገፋች ነው ማለት ነው። እንግዲህ ለምን እንደሆነ ባናውቅም ወደ እሱ እየሄደች አይደለም። ወደ እሱ እየሄደች ሳይሆን ለብቻዋ እየሆነች ነው ማለት ነው። እሱም ደግሞ ዝም ብሏታል ማለት ነው። በቃ ጥፋቴን ንገሬ፣ ጽናት ምንድነው ያረኩሽ? ከዚህ በላይ ልቤን ሰብረሽዋል እያለት ነበረ ማለት ነው። አትረብሽ የሰው ህይወትን እነሱ የሰው ደስታን አናጥፋ እባክሽን ይላታል ማለት ነው። ምሩና አሁን በጣም ደስ የሚል ሁኔታ ላይ ነው ያሉት ማለት ነው። ጽናትን እንግዲህ የመከሯትም ነበር ማለት ነው። ሰላም ጤና ይስጥልኝ ውድ ቤተሰቦች የዛሬ ደግሞ ክፍል አምሳ አንድ ልጅላቸው መጥቻለሁ። ጽናት ማለት ነው ኪራና ጽናት እንግዲህ ያልተስማሙበት መንስኤ ምንድን ነው? ጽናትም እየእንትን እያለች አይደለም ማለት ነው። ኪራም ደግሞ የራሱን የሆነ ነገር አለው ማለት ነው። ኪራ እንግዲህ ጽናትና ኪራ አልተስማሙ፣ እየተስማሙም አይደለም። እሷም ደግሞ ገባክሽ እባክሽን አትረብሽ እያላት ነበር ማለት ነው። እሱ ራሱ ግን ሊስማሙ አልቻሉም። ችግራቸው ምን እንደሆነ ባናቅም ማለት ነው። ኪራና ጽናት እንግዲህ ያልተስማሙበት መንስኤ ምንድን ነው? ለምንድን ነው እሱ የማይስማሙት? እሷም እንግዲህ ከዚህ በኋላ እያለችው ነበር ማለት ነው። እሱም ከዚህ በኋላ እየተባባሉ ነበር ማለት ነው። ሁለቱም ግን አሁንም ቢሆን ይዋድዳሉ። እባክሽ እንዳወራሽ ፈልጋለሁ፣ ጽናት ይላታል ማለት ነው። እሷ ግን ፈቃደኛ አይደለችም። ሁልጊዜ የሆነ በቃ አለ እንትን ብሏታል ማለት ነው። የሆነ በቃ ስሬስ ትሆናለች ማለት ነው። በቃ እንዲያወራት የማትፈልግም መሰለኝ ጽናት ማለት ነው። አሁን ላይ እንግዲህ ህይወቴ ብስቅልቅላ እያለች ደንካታ ገንጋየት ማለት ነው። እንቅልፍ አሞኝ ይላችኋለሁ ይላችኋለሁ። ጽናት እና ኪራ መስቅልቅል ያሉበትን ነገር እነግራቸዋለሁ ማለት ነው። ኪራም የራሱ ህይወት እንግዲህ ሊጀምር ነው መሰለኝ የራሱን ነገር ይችኛዋ አዲሷ ልጅ አዲሷ መታለች ማለት ነው፣ ውዶቼ እሷም ደግሞ እንግዲህ ማናት ምንድናት የሚለውን እያየን እንገኛለን ማለት ነው። ጽናት ኪራ እንደገና ደግሞ በቃ ሁለቱ ግራ ተገብተዋል ማለት ነው፣ ውዶች ምንም ከምን እናደርገው እያሉ ነው ወይስ ደግሞ ምንድን ነው? አልገባኝም። የነሱ ነገር ግራ ያገባል። በነገራችን ላይ ከእንቅልፍ የገና እየነቃው ነው ማለት ነው። ለዛ ነው ማዝግባችሁ። እና ጽናትና ጌራ እንግዲህ ያላስማማቸው ነገር ምንድን ነው? ለምን አይስማሙም? ውድ ቤተሰቦች ማለት ነው፣ ጌራ እንደዚሁም ደግሞ ጽናትም የማያስማማቸው ነገር ምንድን ነው? አብረው ተስማምተው ነበር። በነገራችን ላይ ፍቅራቸው አብረው አንድ ደስ የሚል ፍቅር ነበራቸው። አሁን ላይ ግን ፍቅራቸው ደስ የማይል ደስ የሚል ሳይሆን ደስ የማይል ፍቅር እያየንባቸው ነው ማለት ነው። ውድ ቤተሰቦች እነሱም ደግሞ ችግራቸውን እንግዲህ ምን እንደሆነ ባናቅም እንዲስማሙ እየሞከርን ነው። የእነሱ ችግር ግን ምን እንደሆነ እያወቅን አይደለም ማለት ነው። ሁለቱ እንግዲህ አብረው ሆኖ ተስማምተው አንድ ቀን አይታናቸው ነበር። ግን በመሀል በመሀላቸው የሆነ የሚፈጠር ነገር አለ፣ ወዶች የጽናትና በኪራ መካከል ማለት ነው። በሁለቱ መካከል እንግዲህ የሚፈጠረው ምንድን ነው ምንድን ነው እየተፈጠረ ያለው ማለት ነው ሁለቱ ተስማምተው ቢጋቡ እኔ በጣም ደስ ይለኛል ማለት ነው ውድ ቤተሰቦች ደስ ብሎኝ አረፍድ ነበረ ግን ሁለቱ ሊስማሙ አልቻሉም ማለት ነው ውድ ቤተሰብ ቅርታ ጽናትም የራሷን ህይወት እንግዲህ እየመረጠ ትገኛለች ማለት ነው። ኪራም እንደዚህ የራሱ ሁለቱም በቃ ምስቅልቅል አለ ህይወታችን እያሉ ነው ማለት ነው። እኛም ደግሞ እንግዲህ ቆመን እያየናቸው ነው ማለት ነው። ችግራቸው ግን ምን እንደሆነ አላወቅም ማለት ነው። ውድ ቤተሰብ ችግራቸውን የሁለቱ ችግር ግራ ገብቶናል ማለት ነው የኪራና የጽናት ምሩ ና ናሆም ደግሞ ደስ የሚል ሰሉን መታ ነበረ፣ ጽናትን ለመምከር እየመከረቻት ነበር፣ እባክሽን እያለቻት ነበር ማለት ነው። ሁለቱ ግን ግራ ተጋብተዋል ማለት ነው። ውዶቼ፣ አብረው የማይስማሙበት ነገር ምንድን እንደሆነ ባላውቅም ሁለቱ የሚስማሙበት ችግራቸው ምን እንደሆነ አላውቅም ውድ ቤተሰቦቼ ማለት ነው። ሁለተኛ ሁለቱ ችግር ግራ ጋብቷል ማለት ነው። የጽናትና የኪራ ማለት ነው። ችግራቸውን እንግዲህ መንግስት ይፍታው እያለ ነው። እኛ ሁለቱ ተስማምተው ችግራቸው ቢፈታ እኔ በጣም ደስ ነው የሚለኝ። እርድ ቤተሰቦች ግንሳ አሁን ላይ እነሱ ሁለቱ እየተስማሙም አይደለም ማለት ነው። ምን እንደሆነ ችግራቸውን አላወቅም ማለት ነው። ኪራም ጽናትም ግራ ተጋብተዋል ማለት ነው። ያሉበት ሁኔታ ራሱ ምን ሆኖ እያለ ነው ማለት ነው ውዶቼ። በፊት ላይ ደስ የሚል ፍቅር ደስ የሚል እንትን ነበራቸው ማለት ነው። አሁን ላይ ግን ሁለቱ እየተስማሙ አይደለም ማለት ነው። ይህ የማያስማማቸው ነገር ምንድን ነው? እሷም ነኪራ ተወደዋለች እኮ ግን፣ ኪራን ተወደዋለች ግን፣ የሆነ በመሀላቸው መሰናክል አለ የሆነ በቃ በነገራችን ላይ እንቅልፍ ያሉ ወጣ ብነዛ ነው። ይቅርታ ላችኋለሁኝ ገና እየንቀው ነው ከእንቅልፌ ማለት ነው። ሁለቱ መሆን ችግራቸው ምን እንደሆነ ባናውቅም የሁለቱ እንግዲህ ምን እንደሆነ እያወቅን አይደለም ችግራቸውን መንግስት ይፍታው እያለ ነው ማለት ነው። የኪራና የጽናትን ጽናት፣ ይባክሽን ኪራ ናቶችው ኪራ ደግሞ ልቤን ቆርጠሽዋል እያላት ነበር ማለት ነው። ምን ከምን አርጋ እንትን እንደምትለው አላቅም፣ ብቻ ወደ ራሷ እንደምትመልሰው እሱም ደግሞ አሁን ከዚህ በኋላ ሄደ ማለት ጽናት ትጎዳለች ማለት ነው። ውዶቼ፣ ያው የኪራ አባት ስላስጠነቀቃት ወደ እዚያ አትሄድም ማለት ነው። ወደ እሱ እንዳደረሰ አርጓት አልመሰል፣ ውድ ቤት ሰዎች ና ወደ እሱ እየሄደች አይደለም ግን፣ ቢመለሱ ተማልሰ ፍቅራቸውን አብረን ብናይ ደስ የሚል ህይወት ቢኖሩ ደስ ይለኝ ነበረ ማለት ነው። ግን እሳሱ አልሆነም። እሱ ፓርክ ላይ አይደሉም አሁን ላይ ሁለቱም እየተንጨቃጨቁ አሁን ላይ ምሩና እንትና ናቸው ደስ የሚል ላይ ያሉት ማለት ነው። ኪራ ምሩና እንትና ናቸው። ይሄ ናሆም አሁን ደስ የሚል ህይወት ጀምረዋል ማለት ነው። ውድ ቤት ሰዎች በፊት ላይ አይሆንም ብለው ነበረ። አሁን ላይ ግን ፍቅራቸው ደስ የሚል ሆኗል ማለት ነው። ደስ የሚል ፍቅር አላቸው ማለት ነው። ውድ ቤተሰብ እኛ